ቅዱስ አህዱ አምላክ አሜን ብፁ አባታችን አቡነ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ የራያና የማይጨው ሀገረ ስብከት ሊቀጳጳስ እንዲሁም የማህበራት ምዝገባና ቁጥጥር እንዲሁም የቅርስ ጥበቃ ቤተ መጻሕፍት ወመዘክር ሙዚየም መምሪያ የበላይ ኃላፊ ሊቀ ጳጳስ ክቡር አባታችን መጋቤ ሐዲስ ኃይለ እግዚእ አሰፋ የትምህርትና ማሰልጠኛ መምሪያ ዋና ኃላፊ። እንግዲህ ዛሬ የተገናኘንበት ዋነኛ ምክንያት ሰኔ ሀያ አራት ቀንና እና ሰኔ ሀያ አምስት ቀን የሚካሄደውን የዝክረ ወንጌልና ዝክረ ሊቃውንት የምክክር መርሃ ግብር አስመልክቶ እየተሰጠ ያለ መግለጫ ነው። መግለጫውን ከዚህ ቀጥሎ አጠር ባለች መልኩ በስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በኩል ያለውን አቀርብና ከዛ በኋላ ክቡር መጋቤ ሐዲስ አይለ ጊዜም በዚሁ አግባብ መልእክታቸውን ያስተላልፋሉ። ወወፂኦሙ እሙንቱ ሰበኩ በኩለሄ እንዘ እግዚእ ይረድ በተአምር ወቃሎ ያጸን በተአምር ዘይተሉ እነሱም ወጥተው ጌታ እየረዳቸው ቃሉንም በማይቋረጥ ምርት እያጸናላቸው በአራቱ ማዕዘን አስተማሩ፣ ማርቆስ 16 ቁጥር 20። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተለያየ ተግባር ጠርቶ የመረጣቸውንና ለተልእኮ ያዘጋጃቸውን ቅዱሳን ሐዋርያትን በሾመበትና ለተልእኮ ባሰማራበት ጊዜ ሁሩ ውስተ ኩሉ ዓለም ወስብኩ ወንጌለ ለኩሉ ፍጥረት በማለት ልኳቸዋል። እነሱም በተልእኳቸው መሠረት ጌታ እያረዳቸው ቃሉንም በማይቋረጥ ትእምርት እያጸናላቸው በአራቱ ማዕዘን አስተማሩ ይላል። በመሆኑም ከሐዋርያት ቀጥሎ ያሉት ሊቃውንት ከዚያም መምህራን ሲወርድ ሲወራረድ እስካሁን ድረስ ተልእኮው በተግባር ላይ እየዋለ ይገኛል። ስለዚህ በአሁኑ ሰዓትም እየሰጠን ያለነው ወይም እያስተላለፍን ያለነው መግለጫ በበጀት ዓመቱ በቤተ ክርስቲያኒቷ ሊሰሩ ከታሰቡት መካከል አንዱ ሲሆን ይኸውም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያና የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በጥምረት ያዘጋጀነው ነው። የዝክረ ወንጌልና የዝክረ ሊቃውንት የምክክር ጉባኤ ነው። ይህ የምክክር ጉባኤ ለመጀመሪያ ጊዜ በጥምረት ለማካሄድ የተዘጋጀ መርሃ ግብር ሲሆን በጉባኤው ላይ ከብፁዕ ወቅዱስ አባታችን አቡነ ማቲያስ ፓትሪያርክ ርእሰ ሊቃነ ጳጳሳት የኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁ የቅዱስ ሲኖዶስ ዋና ጸሐፊ ብፁ አቡነ ዲዮስቆሮስ እንዲሁም የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁ አቡነ ሳዊሮስ እንደዚሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀጳጳስ ብፁ አቡነ ማርቆስ እንደዚሁም የመንበረ ፓትሪያርክ ጠቅላይ ቤተ ክህነት የመምሪያና የየድርጅቱ የስራ ኃላፊዎች እንደዚሁም የአህጉረ ስብከት የስብከተ ወንጌል ኃላፊዎችና የትምህርትና ስልጠና ክፍል ኃላፊዎች እንደዚሁም ከአዲስ አበባ ሀገረ ስብከት ከዋና ስራ አስኪያጅ ጀምሮ የሀገረ ስብከቱ የስብከተ ወንጌልና ስብከተ ወንጌል ዋና ክፍልና የትምህርትና ስልጠና ዋና ክፍል እንደዚሁም የስምንቱም ክፍላተ ከተማ ቤተ ክህነት ጽሕፈት ቤት የስብከተ ወንጌል ኃላፊዎችና የትምህርትና ስልጠና ክፍል ኃላፊዎች እንደዚሁም ከተለዩና ከተመረጡ መቶ አጥቢያ አብያተ ክርስቲያናት መካከል መቶ የሚሆኑ የስብከተ ወንጌል ኃላፊዎችና መቶ የአብነት መምህራን ተወካዮች በተገኙበት የሚካሄድ የምክክር ጉባኤ ሲሆን በመርሃግብሩ ላይ በተለያዩ ሊቃውንት የተዘጋጁ የጥናት ጽሁፎች ይቀርባሉ። ከጽሁፎቹም በመነሳት ሰፊ የውይይትና የምክክር ሰዓት ይኖራል። ከዛ ውይይትና የምክክር ሀሳብ በመነሳት በቀጣይ ለሚኖረው የስራዎቻችንና እቅዶቻችን ግብዓት የሚሆን መነሻ ሀሳቦች ይገኛሉ ተብሎ ይጠበቃል። በመሆኑም ይህንን ጥሪ በዚህ ሰዓትና ጊዜ እያስተላለፍን ያለነውን መልእክት በመከታተል ላይ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየደረጃው ያሉ የስራ ኃላፊዎች መልእክቱን በአግባቡ መምጣት ያለባቸው ከሃምሳ ሁለቱም አህጉረ ስብከት የስብከተ ወንጌል ኃላፊዎችና የትምህርትና ስልጠና ክፍል ኃላፊዎች እንደዚሁም ደግሞ በተለየ መልኩ ጥሪ የተደረገላቸው ታላላቅ እንግዶችና ሊቃውንት በሰዓቱና በጊዜው በቦታው በመገኘት ሰኔ 24 እና 25 ቀን እዚሁ 2017 ዓ ም በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ የሚካሄደው የምክክርና የውይይት መድረክ ላይ እንዲሳተፉልን በቅድስት ቤተክርስቲያን ስም በአጽንኦት መልእክታችንን እናስተላልፋለን። ሁሉን ያዘጋጀ ግን እግዚአብሔር ነው። እኛ ባሪያዎቹ ተነስተን እንሰራለን እርሱም እግዚአብሔር ያከናውንልናል። ሁሉን ለማድረግ እንድንችል ቸርነቱ ይርዳን። አመሰግናለሁ። ወፈነውም በበክሌቱ ከሁሉም አስቀድሞ ለዚህ ዕለትና ሰዓት ያደረሰን የዘመናት ባለቤት እግዚአብሔር አምላካችን ለስም አጠራሩ ክብር ምስጋና ይድረሰውና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የቅርስ ጥበቃ ቤተ መዘክር ሙዚየም የበላይ ኃላፊ፣ የማይ በራት ማደራጃ ቁጥጥር የበላይ ኃላፊ፣ የማይጨውና ራያ አህጉረ ስብከት ሊቀ ጳጳስ ክቡር መላከ ሰላም ዳዊት ያሬድ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌል እና ሐዋርያዊ ተልእኮ መምሪያ ዋና ኃላፊ ክቡራን በዚህ የመግለጫ መርሃ ግብር የታደማችሁ ሁላችሁም በእግዚአብሔር ስም እንደተዋላችሁ እያልኩ ቅድም በክቡር መላከ ሰላም እንደተገለጸው ይሄ ጉባኤ በአይነቱ ልዩ ጉባኤ ነው። በቤተ ክርስቲያናችን ያው ጉባኤ ሲደረግ ቆይቷል። የስብከተ ወንጌል እና ትምህርትና ማሰልጠኛ መምሪያ በጋራ በእንዲህ አይነት ጉባኤ እስካሁን ድረስ አድርገው አያውቁም። በተራጠል ስብከተ ወንጌልም ትምህርትና ማሰልጠኛ መምሪያ ጉባኤ ሲያካሂዱ ቆይተዋል። ዛሬ ግን እነዚህ ሁለት ተቋማት የትምህርት ተቋማት ናቸው። ስብከተ ወንጌል መምሪያ፣ ትምህርትና ማሰልጠኛ መምሪያ፣ ሌሎችም በተለይ ሰንበት ትምህርት ቤት መምሪያ፣ ስብከተ ወንጌል፣ ትምህርትና ማሰልጠኛ እነዚህ የትምህርት ተቋማት ናቸው። በቃለ ዓዋዲን በሕገ ቤተ ክርስቲያንም የተቀመጠላቸው በተለይ ደግሞ በዚህ በአስር ዓመት የመሪ ዕቅድ እነዚህ የትምህርት ተቋማት እየተናበቡ ትውልድን ማገልገልና ማስተማር ማብቃት እንዳለባቸው የተቀመጠ ግብ ስላለ አሁን ይህን የተቀመጠውን ዓላማ ወደ ስኬት ለማስኬድ ክርስቶስ ሐዋርያትን መርጦ ሁለት ሁለት አድርጎ እንደላካቸው ሁለቱ መምሪያዎች በአንድ ስራ ጀምረዋል። ወደፊትም ይቀጥላሉ። ከአህጉረ ስብከትም ደግሞ ሁለት ሁለት አድርገው እንዲመጡ ነው የተደረገው። እንግዲህ ትምህርት የሁሉም ነገር ምንጭ መነሻ ነው። ወንጌሉ ደግሞ ወደ ተግባር እንዲለወጥ የሚደረግበት ስለሆነ ሁለት እንበላቸው እንጂ አንድ ናቸው። ሁለት ብለን የምንጠራቸው ነገሮች አይደሉም፣ አንድ ናቸው እና በዚህ ጉባኤ የተጠራችው በአህጉረ ስብከት በአዲስ አበባ ሀገረ ስብከትም ለዚህ ጉባኤ የተጠራችው መታችሁ በአግባቡ እንድትከታተሉ እና የጋራ ስራ ነው የምንሰራው። ትምህርት መነሻችን ነው። ያለ ትምህርት ቀዳሽም ሰባኪም ሁሉም ነገር የለም እና እየሰበከ የሚቀድስ እየቀደሰ የሚሰብክ በሕይወቱም በሁሉም አስተማሪ ለቤተ ክርስቲያናችን የሚጠቅም የጋራ ውይይት የምናደርግበት ክፍተቶቻችን ደግሞ የት ላይ ናቸው ብለን ክፍተቶቻችን አይተን የምናስተካክልበት የምንወያይበት የምንመካከርበት ታላቅ የቤተክርስቲያን ጉባኤ ስለሆነ የቤተክርስቲያን ጉባኤ መሆኑን አውቃችሁና ተረድታችሁ እንድትመጡልን ለጉባኤያችን ስኬታማነት ደግሞ በጸሎት እንድታግዙን አደራ እንላለን ሰፊውን ገለጻ ክቡር መላከ ሰላም ሰጥተዋል። በዚህ ጉባኤ ብፁዕ ወቅዱስ አባታችን ብፁዓን ሊቃነ ጳጳሳት ይገኛሉ። ሌሎችም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ እና የድርጅት ኃላፊዎች፣ የሚመለከታቸው ሌሎች እንግዶች የሚገኙበት ታላቅ የቤተ ክርስቲያን ጉባኤ ነው። በቁጥርም ከአራት መቶ በላይ የሚታደሙበት ታላቅ ጉባኤ ስለሆነ መሪ ቃሉን ዝክረ ወንጌል ወዝክረ ሊቃውንት የሚል ነው። እንግዲህ የሁሉም መነሻ ወንጌል ነው እና ሊቃውንቱንም ያገኘናቸው በወንጌል መሰረትነት ስለሆነ ይህን ታሳቢ በማድረግ ሁላችሁም እንድትመጡልን የቤተክርስቲያኑን በዓል በቤተክርስቲያን በጋራ በጽርሐ ተዋሕዶ አዳራሽ እንድናከብር አደራ እንላለን። ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። ጉባኤያችን ስኬታማ እንዲሆን የቤተክርስቲያን ጉባኤ ነውና በጸሎት እንድታገዙ እንላለን። እግዚአብሔር ከሁላችን ጋር ይሁን። ከዚህ ቆየ